ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም፣ ብፁዕ አቡነ አብርሃም። የኢየሱስ ክርስቶስ በዓለ ስቅለት በባህር ዳር ከተማ ፈለገ ገነት ቅዱስ ጊዮርጊስ ካትድራል ታስቦ ውሏል። በበዓሉ ላይ ትምህርተ ወንጌል የሰጡት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አይጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በዓለ ስቅለት የማይሞተው የሞተበት በሞቱ ሞትን የገደለበት ለሰው ልጆች ነፃነትን ያወጀበት የታሰሩት የተፈቱበት የራቁ የቀረቡበት የሰው ልጅ ጥንት ጠላት ዲያብሎስ የታሰረበትና የወደቀበት ነው ብለዋል። ሰዎች ለገንዘብ ሲገዙ የማያደርጉት የለም ያሉት ብፁዕነታቸው ጻድቁን ያስገድላሉ፣ ንጹህ ደም ያፈሳሉ ነው ያሉት። ሰዎች ለእግዚአብሔር ሲገዙ ፍቅርንና ርኅራይን ገንዘባቸውን ያደርጋሉ ብለዋል። ባላቸው የተቸገረን ይረዱበታል፣ የሌለ አይመኙም። በተሰጣቸውና ባላቸው ይጠቀሙበታል። የተራበውን ይመግቡታል። የተራቆተውን ያለብሱታል ነው ያሉት። ይሁዳ ከገንዘብ ፍቅሩ የተነሳ ጌታውን አሳልፎ መስጠቱን ገልጿል። ይሁዳ ጌታውን አሳልፎ ከሰጠ በኋላ ተጸጽቶ ንጹሑን አሳልፈ የሰጥቻለሁ በድይ ያለው ብለዋል ያሉት ብፁዕነታቸው፣ ጊዜ ካለፈበት በኋላ ጸጸት መልካም አይደለም ብለዋል። ንሳ ጊዜው ሳያልፍ ነው። የንሳ ጊዜ ዛሬ ነው። የጸጸት ሰዓት ዛሬ ነው። ሁሉ ነገር ካለፈ በኋላ ጸጸት ትርጉም የለሽ ነው። በጊዜው ካልተጸጸቱ ዋጋ የለሙ ነው ያሉት። ጻድቅን አሳልፌ መስጠትን ለምንም እንደማይጠቅም የይሁዳ ድርግት ያስተምራል ብለዋል። ባላስፈላጊ ምኞት ሰክሮ የምሮጥን በንጹን ደም ተሸጋግሮ ባለሀብት ለመሆን የምጥር ሰው ቢኖር እርባና እንደሌለው ከይሁዳ ይማር ነው ያሉት። ሁላችንም በድለናል፣ አጥፍተናል በድያለሁ ብለን መጸጸት ንስሐ መግባት አለብን ብሏል። በመልእክታቸው እንደ ይሁዳ ሁሌም የዛሬም የንጹህ ደም የሚያፈሱ ንጹሐን አሳልፎ የሚሰጡ እውነተኛውን ጻድቁን የሚያስገድሉት ኢትዮጵያ መታቀፏን ገልጸዋል። ንጹህ ደም ማፍሰስ፣ ጻድቁን አሳልፎ መስጠት ምንም እንደማይጠቅም ከይሁዳ እንማር፣ በደላችንን አምነን አምላካችንን ሆይ ማረን እንበለው ብለዋል። ይሁዳ ለራሱ በጎዳም፣ ለእኛ ግን አስተምረናል ነው ያሉት። እኛ ከይሁዳ መሻል አለብን። ዛሬ ላይ እንደ ይሁዳ ሰው የሚሸጥበት ዘመን ላይ ደርሰናል። ሰውን በገንዘብ የሚሸጥ ትውል ይሁዳን ማማት አይችልም ብለዋል። ከይሁዳ የተሻለ ትውል አልተገኘም ከልብ ጸጸት የሌለበት የከንፈር ብቻ ጻድቅ ያለበት ዘመን ነው ብለዋል። ሕሊናቸውን ለእግዚአብሔር የተሰጡ ከዓለም የተገለሉ ደጋግ ሰዎች ስላሉ በቸርነቱ እኖራል ነው ያሉት። በቸርነቱ እንኖራለን ነው ያሉት። በድ ያሉ የምለውን እንመን ያሉት ብፁዕነታቸው አምላክ በድለነው ሳለ ለእኛ መከራ ተቀብሎ እኛ ግን በድለንም በድለናል አንልም ብለዋል። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ። ክርስቲያን ስለ ዓለም ሁሉ ይጸልያልና ስለ ዓለም ሁሉ እንጸልይ። የተፈናቀሉትን እንድመለሱ፣ ሰላም እንድነክስ፣ ንጹህ ደም መፍሰስ በቃ እንድል ተግተን እንጸልይ ብለዋል። በመልእክታቸው ሚኪነኝ ከሚኪታ ቻናል ሰብስክራይብም ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።